ሰላም ሰላም፣ እንዴት ናችሁ? ውድ የዚህ ቻናሉ ተከታታዮች፣ ለቻናሉ አዲስ ሲሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አላቸው መረጃዎችን ወደ እናንተ እየማደርስ ይሆናል። አብራችሁን ቆዩ። ታዋቂ ስልጣኖች ለካዝሜሮ ለአንድሪ ኦናና ና ለአሌሃንድሮ ገርናቸው የሚቀርበውን ማንኛውም የዝውውር ጥያቄ ለማዳመት ዝግጁ እንደሆኑ ታውቋል። ካዝሜሮ ና ኦናና ከሳውዲ አረቢያ የሚመጣን ጥያቄ ለመቀበል ፍላጎት ያላቸው ሲሆን እያንዳንዳቸው 20 ሚሊዮን ፓንድ ገቢ ያስገኛሉ ተብሎ ይጠበቃል። ገርናቸው በበኩሉ ወደ 50 ሚሊዮን ፓውንድ የተገመተ ሲሆን በናፖሊ ራዳር ላይም እንደሚገኝ ይታወቃል። የእነዚህ ተጫዋቾች ሽያጭ ለገዢ የሚውል ሲሆን በተጨማሪም ከገቢው ባሻገር የዩናይትድ ፋይናንሻል አስተዳደር በዓመት እስከ 80 ሚሊዮን ፓውንድ ደሞዝ ይቆጥባል። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት 200 ሚሊዮን ፓውንድ ለሮበን አሙሪም አዲስ ተጫዋቾችን እንዲያስፈርም አስቀምጸዋል። በተጨማሪም በውሰት ማንቸስተር ዩናይትድ ለተለያዩ አራት ተጫዋቾች የዋጋ ተመን ያወጣላቸው ሲሆን እነዛ ማርከስ ራሽፎርድ 50 ሚሊዮን ፓውንድ፣ ጃደን ሳንቹ 30 ሚሊዮን ፓውንድ፣ አንቶኒ 30 ሚሊዮን ፓውንድ፣ ሬን ማለሻ ደግሞ 10 ሚሊዮን ፓውንድ ሲሆኑ የነዚህን ተጫዋቾች የዝውውር ገቢ ቀጥታ ለአሙሪም ቃል የተገባለ ሲሆን 200 ሚሊዮን ፓውንድ ጋር ተጨምሮ ለዝውውሩ የሚውል ይሆናል። ያ ማለት ደግሞ ሮበን አሞሪም ቡድኑን ለማጠናከር ለሚያደርገው ጉዞ እጅግ ጠቃሚ ነው ተብሎ ይጠበቃል። ጃክሞው ዛሬ ማንቸስተር ዩናይትድ ኒውካስል ለሚገጥምበት ጨዋታ አብሮ ከዋናው እስኳድ ጋር እንደሚሄድ ታውቋልና ብዙ ታዳጊዎች በዛሬው እለት የመሰለፍ እድል ይሰጣቸዋል ተብሎም ይጠበቃል። የአምስት ዓመቱ ካናዳዊ የሊል የመሀል አጥቂ ጆናታን ዴቪድ በዚህ ክረምት ከክለቡ ሊል ጋር የነበረው ውል ያበቃል እና ፍሪ ኤጀንት ተጫዋች ይሆናል። በርካታ የአውሮፓ ታላላቅ ክለቦችም ተጫዋቹ ፍሪ ኤጀንት መሆኑን ተከትሎ ተጫዋቹን ለማስፈረም ፉክክር ላይ ይገኛሉ። ማንቸስተር ዩናይትዶችም ካናዳዊን የመሀል አጥቂ ጆናታን ዴቪድን ለማስፈረም በከፍተኛ ሁኔታ ከሚፎካከሩ ክለቦች መካከል ተጠቃሽ እንደሆኑ ታውቋል። እንግዲህ ይህ ተጫዋች በዚህ ሲዘን ጥሩ የሚባል ጊዜን እያሳለፈ ይገኛል። ዩናይትዶችም ተጫዋቹ እንግዲህ ወደ ኦልድ ትራፎርድ ለማምጣት እንደሚሰሩ እየተነገረ ይገኛል። የኒውካስትሉ አሰልጣኝ ሪሃው በህመም ምክንያት ዛሬ ማንቸስተር ዩናይትድ ከኒውካስትል ጋር የሚያደርገው ጨዋታ እንደማይመሩት እየተነገረ ይገኛል። ለብዙ ቀናት ህመም ሲሰማው እንደነበረና እንግዲህ አርብ ዕለት እንግዲህ ሆስፒታል እንደገባም እንግዲህ ታውቋል። በሰበር መልኩ የደረሰን መረጃ ሁድ እናንተ አደርሳችኋለሁ። ሪያል ቤቲሶች አንቶኒን በክለባቸው ለማቆየት ከማንቸስተር ዩናይትድ ጋር ከስምምነት ለመድረስ በእጅጉኑ እንደተቃረቡ ተገልጿል። ይሄ ተጫዋች በተለይም በሪያል ቤቲስ ጥሩ የሚባል የውድድር ዘመንን እያሳለፈ ይገኛል። ለዚህም ነው እንግዲህ ሪያል ቤቲሶች ተጫዋቹ በክለባቸው እንዲቆይ ፍላጎት እንዲያሳድሩ ያደረገው። ማንቸስተር ዩናይትድ በ32ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታ ወደ ሴንት ጄምስ ፓርክ አቅንቶ ኒውካስትልን እያስተናግዳል። ና የ90 ሚኒት ጸሐፊዎች የ32ኛ ሳምንት የእንግሊዝ ፕሪምየር ሊግ ጨዋታዎች ላይ ግምታቸውን ያስቀመጡ ሲሆን ማንቸስተር ዩናይትድ በዲያው ኒውካስትል ዩናይትድ ሁለት ለዜሮ በሆነ በሆነው ውጤት ይሸነፋል ሲሉ ቅድመ ግምታቸውን አስቀምጠዋል። ማንቸስተር ዩናይትድ ራስመስ ሆይሉንድን ለማስፈረም ከ ሃምሳ ሁለት ሚሊዮን ፓውንድ በታች የመቀበል እቅድ የለውም ተብሏል። የሴሪያው ክለብ ጁቬንትስን ጨምሮ ሌሎች ክለቦች የተጫዋቹን ሁኔታ በቅርበት እየተከታተሉ እንደሚገኝም ተገልጿል። ውድ የዚህ ቻናል ተከታታዮች በዛሬ ዕለት ያሩት መረጃዎች እነዚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ነው ሉት ሰመኘው